የተወደዳችሁ ተመልካቾቻችን ቀደም ብዬ የምንጠቀስኩት ዛሬ እንግዲህ ሰሞኑ በአጠቃላይ የተለያዩ የህብረተሰብ ክፍሎች የግልና የመንግስት ትምህርት ቤቶች ከዳይሬክተሮች፣ ከወላጅ መምህራን ህብረት እንዲሁም ከተለያዩ አካላት ጋር የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ሰላማዊ፣ ጤናማ እና መልካም የሆነ የመማር ማስተማር ሂደት እንዲኖርና እንዲቀጥል የበለጠ ውይይቶችን አካሂዷል። በዚህ ጉዳይ ላይ ታዲያ ተጨማሪ መረጃዎችን እንግዳ አጋብዘን የምናሰጥበት ሰዓት ነው የዕለቱ ጉዳያችን ቀደም ብዬ የተንቀሳቀስኩት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የጋራ መግባባት ለሰላማዊ መማር ማስተማር በሚል መሪ ሐሳብ ከተለያዩ የባለድርሻ አካላቶች ጋር ውይይት አካሂዷል። ታዲያ በዚህ ጉዳይ ላይ ለመሆኑ የውይይቱ ዓላማ ምንድን ነው? ምንስ ውጤት ተገኘ? የሚለውን ልንጠይቅ ነው። እዚህ አጠገቤ እንግዲህ የአዲስ አበባ ከተማ አስተዳደር የትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል ይገኛሉ። ከእሳቸው ጋር የተወሰነ ቆይታ እናደርጋለን። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል እዚህ ስቱዲዮ ስለተገኙና ስለመጡ የበለጠ ምላሽና ማብራሪያ ሊሰጡን ስለተገኙ እጅግ አድርገን እናመሰግናለን። በአድማጭ ተመልካቾች ሰው እኔም በጣም አመሰግናለሁ። መልካም እንግዲህ ከሰሞኑ በርካታ ውይይቶች እየተካሄዱ ነው። በአዲስ አበባ ከተማ አስተዳደር እንግዲህ የትምህርት ዘርፉን የበለጠ ተደራሽ ለማድረግ ጥራቱን የጠበቀ ሰላማዊ፣ ጤናማ የመማር ማስተማር ሂደት እንዲኖር እንግዲህ በርካታ ውይይቶች ከዚህ ቀደም በተከታታይ ሲደረጉ እንደነበረ የሚታወቅ ነው። እንግዲህ በተከታታይ የተደረጉ ውይይቶች ዓላማቸው ምንድን ነው ከሚለው ብንጀምር። መልካም ያው እንደምታውቀው፣ አንተም እንደጠቀስከው ደግሞ አሁን የጋራ መግባባት ለሰላማዊ መማር ማስተማር በሚል ነው፣ በሚል ገዢ ሀሳብ ነው። ይህንን ውይይት እያካሄድን ያለ ነው። ውይይቱን ያካሄድ ነው ከትምህርት አመራሮች እና ደግሞ ከወላጆች ጋር ነው። ያው ሁላችንም እንደምናውቀው ትምህርት የብዙ አካላትን የብዙ ባለድርሻ አካላትን ጥምረት የሚጠይቅ ነው። ትምህርት ያለ ወላጆች ተሳትፎ፣ ያለ መምህራን ተሳትፎ፣ ያለ ተማሪዎች ቁርጠኝነት፣ ያለ ማህበረሰቡ ተሳትፎ ውጤታማ ሊሆን አይችልም። መጪውን ትውልድ በእውቀት በአመለካከትና በክህሎት ለመገንባት ደግሞ የነዚህ ሁሉ ተሳትፎ በጣም ወሳኝ ነው። ስለዚህ ተማሪዎች በአግባቡ ትምህርታቸውን እንዲከታተሉ ከውስጥና ከውጭ ተጽዕኖ ነፃ ሆኖ ትምህርት ቤቶች የመማሪያ አካባቢ ብቻ እንዲሆኑ ከየትኛውም ጽንፈኛ አመለካከት ንጹሕ እንዲሆኑ ከትምህርት ማህበረሰቡ ጋር መግባባት አስፈላጊ በመሆኑ የጋራ መግባባት መድረኩን ፈጥረን ከትምህርት አመራሩም ሁሉ ሚናውን ወስዷል ማለት ነው። የትምህርት አመራሩ ትምህርት ቤቱ ተማሪዎችን በማስተባበር እውቀትና ክህሎታቸውን በአግባቡ እንዲያገኙ በማድረግ መምህራንን በማስተባበር ተማሪዎችን ዲሲፕሊን እንዲኖራቸው በማድረግ በዚህ ረገድ ያላቸውን ሚና ድርሻቸውን በውይይት ተግባብተን ወስደዋል። ያው ሁላችንም እንደምናውቀው ልጆች መጀመሪያ ተኮትኩተው የሚመጡት ቤተሰብ ውስጥ ነው። ትምህርት ቤትም ከሄዱ በኋላ ግን የወላጅ ክትትል እጅጉን በጣም አስፈላጊ ነው። ስለዚህ ወላጆችም ተማሪዎችን በመከታተል እነሱን በማብቃት ልጄ ምን ተማረ ለማጥናት ክትትል በማድረግ እነሱም ልጆቻቸው የዕለት ተዕለት እድገቱን በመቆጣጠር ከመምህርና ከትምህርት ቤት አካላት ጋር ጥብቅ ቁርኝት በማድረግ እነዚህን ችግሮች እንዲፈቱ ከወላጆችም ጋር መግባባ ላይ ደርሰናል። አጠቃላይ ከወላጆችም ጋር የተስማማ ነው። ምንድን ነው በትምህርት ቤት ዙሪያ የሚኖሩ ያው ተማሪዎች እንግዲህ እውቀትና ብስለት ኖሯቸው ሁሉ ነገር በራሳቸው መወሰን አይችሉም። ለዚህ ነው ተማሪ የሚባሉት። ገና እየተማሩ ነው። ነገሮችን ከግራ ቀኝ አገናዝበው ምሉ የሆነ ውሳኔ ለመወሰን ገና እየሄዱ ያሉ ናቸው። በዚህ ምክንያት አንዳንድ አዋኪ ድርጊቶች ማህበረሰቡ ወይም ከማህበረሰቡ የተወሰኑ አካላት ሊከፍቱ ይችላሉ። ይሄ አንደኛው ከፖሊስና ከጸጥታ ኃይሉ ጋር በመተባበር እነሱን በማጽዳት ሌላኛው ደግሞ በመከላከል ማህበረሰቡ በትምህርት ቤት ዙሪያ እንደዚያን ነገሮች ሊከፍቱ አይገባም። በአንድም በሌላ መንገድ የሚከፍተው አካል ወላጅ ነው፣ የትምህርት ቤት አካል ነው። ስለዚህ በግንዛቤ ደረጃ ትምህርት ቤቶች ዙሪያ ንጹሕ እንዲሆኑ ለማድረግ ሰፊ ግንዛቤ ፈጥረናል። ተማሪዎቹም ደግሞ ዲሲፕሊን ኖሯቸው እንዲማሩ እነዚህ ሁሉ አካላት ከተረባረቡ መጪዋ ኢትዮጵያ ያለችው ትምህርት ቤት ውስጥ ነው። ዛሬ በደንብ የምናስተምራቸው ትውልዶች በቂ እውቀት፣ በቂ ክህሎት፣ በቂ አሳሰብ ከዳበረ መጪዋ ኢትዮጵያ ብሩ ተስፋ የሚኖራት የተሻሉ ትውልዶች የሚመጡባት በአስተሳሰብ በውይይት እና በሀሳብ ትግል የምናደረግባት ስለምትሆን እነዚህ ሁሉ ማህበረሰቦች ድርሻቸውን እንዲወጡ በጋራ መግባባት ላይ ደርሰናል። ሁሉም ሚናቸውን ይወጣሉ ብለን እናስባለን። ስለዚህ ተማሪዎች በአግባቡ ከተማሩ ውጤታችንም እየተሻሻለ ከአመት ዓመት እየተሻሻለ የመጣበት ሁኔታ ነው ያለው። እሱ እያደገ እየበለጸገ የሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ የተማሪዎች ውጤት ያድጋል። ውጤት ብቻ አይደለም፣ ስነ ምግባራቸውም ሞዴል መሆናቸውም በጣም አስፈላጊ ነው ማለት ነው። ለዚህ ደግሞ ወላጆችም ራሳቸው አርአያ በመሆን ትምህርት ቤትም ላይ ድጋፍ በማድረግ ትምህርት ቤት ላይ ብቻ አይደለም ቤትም ውስጥ ልጆች ትምህርት ቤት ላይ የሚማሩት ነገር ይኖራል፣ ግን ቤት ውስጥም የቤት ስራ ይኖራል። ክትትል ማድረግ ይፈልጋል። ስለዚህ ወላጆች ሚናቸውን ከተወጡ ተማሪዎችን ወደ መስመር ማስገባት ብዙ አይከብድም። ልጆችም ስለሆኑ ሚና ነው በዋናነት የተግባባ እውነት ነው። አቶ አሊ እንግዲህ ቀደም ብለው እርስዎም እንደጠቀሱትና እንደሚታወቀውም የትምህርት ስራ ባለድርሻ አካላቶቹ እጅግ ብዙ ናቸው፣ ስቴክሆልደርስ ደግሞ። ሁሉም አብረው ሲሳተፉና በቅንጅት በጋራ በመተሳሰብ በመተባበር አብረው ሲሰሩ የምንፈልገውንና የሚታሰበውን ውጤት ለማምጣት እንግዲህ አስተዋጽኦ እንዳለው ይታወቃል። እንግዲህ አዲስ አበባ ላይ ይታወቃል፣ ምቹ የከባቢን ለመፍጠር በትምህርት ቤቶች አካባቢ የተሰሩ ስራዎች በጣም ውጤታማ ናቸው። የአዲስ አበባ ከተማ አስተዳደር ምገባ የምገባ ወደ አንድ ሚሊዮን የሚጠጋ ተማሪዎች ዛሬ የአንድ ሀገር ህዝብ እንደማለት ነው በመመገቡ ከዚህ ቀደም ተማሪዎች በረሃብም በድካምም የሚነበረው ተጽዕኖ በመቅረፍ የወላጆችንም የተማሪዎችንም ጫና የቀረፈ እና የትምህርት ውጤት እንዲመጣ ያደረገ ነው። ስለዚህ ከሁሉም ባለድርሻ አካላት ጋር የተካሄደው ውይይት ውጤታማ ነው ብሎ መውሰድ ይቻላል። ውጤታማ ነው፣ ምክንያቱም አንደኛ የጋራ መግባባት ለሰላማዊ መማር ማስተማር ብለን የጀመር ነው በዋናነት አላማ አስቀምጠንለት እዛ ላይ ያነሳናቸው ጉዳዮች አሉ። እሱ ላይ ሁሉም ስቴክሆልደሮች ሀሳብ ሰተውበታል። ሰጥተውበታል ኢሹም ላይ እነሱም በደንብ እንደሚሰሩ ተግባብተናል። እንደውም ለወላጆች ያዘጋጀነው መድረክ ላይ የስልጠና ፎርማት ያለው ነው ሚናቸውን የሚያሳይ እያንዳንዱ ወላጅ ምን ሚና እንደሚኖረው የሚያሳይ ነው። ስለዚህ የትምህርት የትምህርት ቤት ተወካዮችን ነው ያወያየ ነው ወላጆች ላይ እነሱ ደግሞ ከነሱ ጋር በተግባባ ነው መሰረት በየትምህርት ቤቱ ከሚመለከታቸው አካላት ጋር የትምህርት ቤቱን አውድ በቃኝ መልኩ ደግሞ እያንዳንዷ ትምህርት ቤት የራሷን አውድ ቃኝታ ውይይት ያደርጋል ማለት ነው። ሁሉም ወላጅ እናገኛቸዋለን ማለት ነው። በዚህ መሰረት መልካም። ስለዚህ እነዚህ ነገሮችን መፍትሄ ይመጣል። ታዲያ በውይይቱ ላይ አቶ አሊ የተነሱ ጥያቄዎች አሉ፣ ከወላጆች ከሌሎች አስተዳደሩ ላይ ወይም ደግሞ ከሳታፊዎች የተነሱ ጥያቄዎች አሉ። እንዲፈቱ ወይም ደግሞ ምላሽ እንዲያገኙ አስተዳደሩ ወይም ትምህርት ቢሮ እነዛን ጥያቄዎች መፍትሄ የሚያሻቸውን የሚያስፈልጋቸውን ለመመለስ ምን ያህል ቁርጠኛ ነው? ሁሉንም ጥያቄዎቹ የተነሱ ጥያቄዎች ሁሉ ይዘናል። ማን መቼ ይፈታል፣ እንዴት ይፈታል የሚሉት እነሱም ጋር በዛ መልኩ ነው ያቀረብንላቸው። ስለዚህ እያንዳንዱ የተነሱ ጥያቄዎች በትምህርት ቤቱ ሌቭል የሚፈታ ከሆነ በትምህርት ቤቱ ሌቭል ይፈታል፣ በክፍለ ከተማ ሌቭል የሚፈታ ከሆነ በክፍለ ከተማ፣ በቢሮ ከሆነ በቢሮ፣ ሰላምና ፀጥታ የሚፈታ ከሆነ ሰላምና ፀጥታ፣ ፖሊስ የሚፈታው ከሆነ ፖሊስ፣ ወላጅ የሚፈታው ከሆነ ደግሞ ወላጅ እነዚህም በመተማመን አሁን ወላጆች ለምሳሌ ዩኒፎርም ለብሶ አንድ ተማሪ ከትምህርት ቤት ሰዓት ውጪ ትምህርት ቤት መገኘት የለበትም። ይሄን አሁን ተስማምተናል ከወላጆቹም ከርዕሰ መምህራኖቹ። ርዕሰ መምህሩ ምን ይሰራል? ለተማሪዎቹ ግንዛቤ ያስጨብጣል። ሁሉም ተማሪ ዲሲፕሊን ጠብቆ በሰዓቱ እንዲገኝ ግንዛቤ ይፈጥራል። ወላጆችስ? ከወላጆች ጋር መተማመን ላይ ይደርሳሉ። ልጅህ በሰዓቱ ተገኝቶ ትምህርቱ መማር ይኖርበታል። አንዱ እንደ ማሳያ ለመጥቀስ ነው። ስለዚህ ማህበረሰቡም ደግሞ ዩኒፎርም ለብሶ የሚገኝ ተማሪ ካለ ለጸጥታ አካላት እያሳለፈ ይሰጣል ማለት ነው። ስለዚህ በዚህ መልኩ ተሳስረን ከሰራን የትምህርት ውጤታማነት ስነ ምግባሩ እየተሻሻለ ይሄዳል። ሁሉም ባለድርሻ አካላት ሚናቸውን ወስደው ከሰሩ የተሻለ ውጤት እናስመዘግባል። መልካም። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል እዚህ ስቱዲዮ ተገኝተው አጠቃላይ፣ ከወላጆች ከሁሉም ባለድርሻ አካላት ጋር የነበሩ ውይይቶችንና ግብረ መልሶችን የበለጠ ማብራሪያ ስለሰጡን እዚህ ስለመጡ በኤርሜን አድማጭ ተመልካቾች ስም እጅግ አርገን እናመሰግናለን። እንደ ወትሮ እንደ ሁልጊዜ ሁሉ መልካም ምሽት ይሁንለት። እኔም አመሰግናለሁ። መልካም ምሽት ይሁንላቸው። አሜን። እኔም አመሰግናለሁ።